የብልጽግና ፓርቲ ከስምንት ሺህ በላይ አመራሮች ላይ እርምጃ ወሰደ። ክልሎች የአመራር ለውጥና ሽግሽግ አደረጉ። አሰላሙ አሌይኩም ወረሐመቱላሁ በረካቱ። እንደምናላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። ቪዲዮውን በላይክ እና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት ዝርዝር መረጃዎች እናመራለን። ገዢው ብልጽግና ፓርቲ በመላው አገሪቱ ካሉት አባላቱ መካከል ወደ ዘጠኝ ሺህ በሚጠጉት ላይ በሥነ ምግባር ጉድለትና በአፈጻጸም ድክመት ምክንያት እርምጃ መውሰዱን አስታወቀ። የፓርቲው ምክትል ፕሬዚደንት አቶ አደም ፋራህ ይህንን ያሉት በብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ ስብሰባ የተሰጡ ውሳኔዎችን አስመልክተው ማብራሪያ በሰጡበት ወቅት ነው። አቶ አደም ፋራህ ላለፉት ሦስት ወራት የፓርቲውን ተቋማዊ አቅም የሚያጠናክሩ የውስጥ ፓርቲ ስራዎችን መሰራታቸውን ተናግረው፣ በተደረገው ውይይትና ግምገማ እውቅና ለሚገባቸው እውቅና መስጠቱን፣ ደከም ያሉት ላይ ደግሞ ተገቢውን የማስተካከያ እርምጃ መወሰዱን ተናግረዋል። በተለየ የእርምት እርምጃ ከመውሰድ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃ ተወስዷል። የተወሰደውንም እርምጃ ሲያብራሩ አባላቱን ከኃላፊነት ከማንሳት ጀምሮ ሽግሽግ እስከ ማድረግ የሚደርስ መሆኑን ተናግረዋል። ይህ በእንዲህ እንዳለ ብልጽግና ፓርቲ ካደረገው የስራ አስፈጻሚ ስብሰባ በኋላ በሺዎች የሚቆጠሩ አባላቱ ላይ እርምጃ መውሰዱ ከተገለጸ በኋላ በተለያዩ የሀገሪቱ ክልሎች አመራሮች ላይ ለውጦች እየታዩ ነው። ባለፉት ቀናት ከፓርቲው የስራ አስፈጻሚ ኮሚቴ ውሳኔ ጋር በተያያዘ በሚመስል ሁኔታ የተለያዩ ክልሎች ኃላፊዎቻቸውን በማንሳት በአዲስ የመተካት ወደ ተለያዩ ቢሮዎች የማዘዋወር እንዲሁም የማሸጋሸግ እርምጃዎችን መውሰዳቸውን አስታውቋል። የአማራ ክልል የቀደሙ የክልል ኃላፊዎችን በማንሳት በአዲስ ሲተካ፣ የተወሰኑት ደግሞ ወደ ተለያዩ ቢሮዎች ተዛውረው እንዲሰሩ መደረጉን ተገልጿል። የክልሉ ርዕስ መስተዳደር አቶ አረጋ ከበደ አዲሶቹ ተሿሚዎች ኃላፊነቱ የተሰጣቸው የአመራር ብቃት፣ የስራ ልምድ፣ የትምህርት ዝግጅትና ስነ ምግባራቸው መሰረት በማድረግ መሆኑን ጠቅሰዋል። ርዕስ መስተዳደሩ ከሾሟቸው 35 አዳዲስ ተሿሚዎች መካከል ሰባቱ አማካሪዎቻቸው መሆናቸውን በክልሉ ኮሚኒኬሽን ጽህፈት ገጽ ላይ የወጣው መረጃ ያሳያል። የደቡብ ምዕራብ ክልልም እንዲሁ በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎች መሰረት በማለት በክልሉ ከከፍተኛ አመራሮች እስከ ታችኛው መዋቅር ያሉት አመራሮች የግምገማና የምዘና መድረክ መካሄዱን ጠቅሷል። በዚህም በክልል ደረጃ አመራሩን መልሶ የማደራጀት ስራ መከናወኑን የገለጸው ክልሉ አዲሱ አመራሮችን መሾሙን እና ማሸጋሸጉን አስታውቋል። ይህም የተከናወነው የአመራር ምደባው የአመራርን ውጤታማነት ስነ ምግባርን እና ዝግጁነትን መሰረት በማድረግ መሆኑን ጠቁሟል። በደቡብ ምዕራብ ኢትዮጵያ ክልል አዲስ የተሾሙ እና የተሸጋሸጉ አመራሮች ቁጥር 15 ነው። የጋምቤላ ክልላዊ መንግስት በበኩሉ በ2017 በተደረገው አመራር ምዘና መሰረት የክልሉን ሰላምና ልማት ለማስቀጠል እንደሚችሉ የታመነባቸው በማለት ለ66 አመራሮች ሹመትና ሽግሽግ መደረጉን አስታውቋል። የአመራር ለውጥና ሽግሽግ ከተካሄደባቸው ክልሎች መካከል አንዱ የሆነው ደቡብ ኢትዮጵያም እንዲሁ ከጥቅምት 10 2018 ጀምሮ ለውጥ ማድረጉን ገልጿል። በዚህም በክልሉ ላሉ ለ11 ቢሮዎች አዲስ የአመራር ሹመትና ሽግሽግ መደረጉን አስታውቆ ከዚህ ውጭ ላይ ያሉት ግን ባሉበት እንዲቀጥሉ መወሰኑ ገልጿል። ስነ ምግባርና የስራ አፈጻጸም ብቃትን መሰረት በማድረግ ተካሄደ የተባለው ሹመትና ሽግሽግ ይፋ የሆነው በአገሪቱ በየአምስት ዓመቱ የሚካሄደው ምርጫ ሰባት ያህል ወራት ሲቀሩት ነው። የብልጽግና ፓርቲን ስራ አስፈጻሚ ኮሚቴን ስብሰባ ተከትሎ በተለያዩ ክልሎች ውስጥ የተካሄደው የአመራር ለውጥ ወደፊትም ተጠናክሮ እንደሚቀጥል የፓርቲው ምክትል ፕሬዝዳንት ተናግረዋል። አቶ አደም ፋራህ እንዳሉት በተመደበበት ቦታ በተሰጠው ኃላፊነት ህዝቡን በቅንነት በታማኝነት የማያገለግል የሥነ ምግባር ችግር ያለበት በብልሹ አሰራር ውስጥ በሌብነት የተዘፈቀ ላይ እርምጃዎች ይወሰዳሉ። አክለውም የተሰጠውን ተግባር በውጤታማነት የማይፈጽም የፓርቲ አመራር ተገልጋይን አክብሮ ህዝቡን አክብሮ በፓርቲው መርሆች እና እሴቶች እየተመራ የህዝቡን ፍትሐዊ ተጠቃሚነት ለማረጋገጥ የማይንቀሳቀስ አመራር ላይ እርምጃ የሚወሰድ ይሆናል ብለዋል። ባለፉት ቀናት የአመራር ለውጥና ሽግሽግ ያደረጉት ክልሎች ውሳኔውን ከማሳወቅ ውጭ የትኞቹ አመራሮች በብቃት ማነስ በስነ ምግባር ይሁኑ በየትኛው ችግር ከቦታቸው እንደተነሱ የሰጡት ምክንያት የለም። ዘገባው የቢቢሲ ነበር። ለአሁን ያለን መረጃ ይህን ይመስላል። ለብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አይዘንጉ። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ።